ድምፃዊ ያሬድ ነጉ ሰሞኑን ወደ ቃሊቲ ማረሚያ ቤት ኮንሰርት ለማቅረብ ወሄደበት ሰዓት ላይ በርካታ ያልተጠበቁ ሰዎችን እዛ አግኝቶ ነበር። በተለይ ከዘፋኟ በመቀጠል የት ትደርሳለች የተባለችው ቲክቶከሯ ነች። በጣም የሚገርመው በርካቶቹ በጣም እዛ አልጠበቋትም። የተለያዩ ማስታወቂያዎችን በመስራት ትልቅ ደረጃ ትደርሳለች በተባለበት ሰዓት በጣም በሚያሳዝን ሁኔታ ባልተጠበቀ ጊዜና ሰዓት እስር ቤት ውስጥ መገኘቷ ይህን ነገር ሶሻል ሚዲያ ላይ ያላወጣሁት ለእሷ ፕራይቬት ነው፣ አንደኛ ነገር ማለት ነው። የያሬድ አጠገብ ሆና ስትደንስ የነበረችው የአካል ገጽታዋ በመቀየሩ በጣም እንደወፈረች ጭምር በርካቶች እየገለጹ ያሉት የት ነው የምናውቃት ብለንም ጠርጥረን ነበር በማለትም ሀሳባቸውን ሲገልጹ ነበር። ቲክቶከሯ ምህረት ትባላለች። ቲክቶክ ላይ በማዝናናት በርካቶችን ስታስደምም ነበር። በሳቱም ፍቅረኛዋ ነኝ በማለትም ማህበራዊ ሚዲያ ላይ ሲያቀርብ የነበረው አንዷ ጓደኛ ነበር አንድ ነኝ ስል የነበረው ልጅ ኋላ ኋላ ግን ስለ እሷ ስሰራ አንተ እያስመሰልክ ነው እስከዛሬ እየተነበርክ ስባል ለእሷ ሴፍቲና ነጻነት ብዬ ነው ዝምታን የመረጥኩት በማለትም ገልጿል። ታዲያ ለምን ቲሸርትን የቀደድክ ድራማ ትሰራለህ? እሷን ከታሰረች በኋላ ሚዲያ ላይ ከወጣ በኋላ ላይክ ነው ወይስ ለምንድነው? በማለትም በርካቶችም ደግሞ ቅሬታ ማንሳታቸው የታወቀ ነው። እሱ ግን ዝምታን የመረጥኩበት ዋነኛው ምክንያት ለሷ ሴፍቲ ስል ነው በማለትም ነው የገለጸው። ግን በርካቶች ደግሞ ቅሬታቸውን እያቀረቡ ናቸው። በተለይ እሷ ከታሰረች በኋላ ሚዲያ ላይ ከወጣች በኋላ ነው ቲሸርት እየቀደዱ መስራት ምን አመጣው? በማለትም ጥያቄዎቻቸውን ያቀረቡት። አጠቃላይ ሰሞኑን ከወጡት መረጃዎች መካከል ቃልቲ ላይ ከታዩት ቪዲዮ ክሊፕ ላይ አንደኛዋ ቲክቶከሯ ምህረት እዛ መገኘቷ በርካታ እንዳዘኑ ጭምርም ነው። ያው ትቀየራለች። የሰው ልጅ ሆኖ አብዛኛው ስህተት ይሰራል። በጣም የሚያሳዝነው የሰው ልጅ ሆኖ ስህተት ሰርቶ ስህተት ላይ ስህተት የሚደጋግም እንጂ ለመታረም ዝግጁ ከሆነ ደግሞ መልካም ብዙ እድሎች ይኖራል። አሁንም እሷ ከእስር ስትፈታ ብዙ መልካም ነገሮች ይገጥሟታል። ብዙ እድሎች አሁንም እጆቿ ላይ ያሉ፣ በገዛ ፍቃዷ ነው እድሎቿን ማስተካከል የምትችለው። ስለዚህም በአጠቃላይ በዚህ ቲክቶከር ጉዳይ ለናንተ ይዘንላቸው መጣነው። እስካሁን ድረስ የታሰረችበት ምክንያት ምን እንደሆነ አልደረሰንም። ሚኪነኛ አብሬያቸው ቆየሁት ከሚኪታ ቦሪንፎ። ይንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። ሰላም ቆዩልኝ።